በአንድ የጋራ ሰንደቅ እልፍ ውበት የሚገለጽባት ኢትዮጵያ የበርካታ ቋንቋ ባህልና ማንነት ባለቤት መሆኗ የልዩነት ምክንያት አልሆኑባትም። በሁሉም ማዕዘናት የሚገኙ መዳረሻዎች አንድነትን መሰረቱ የተጋመደ ሕብረ ብሔራዊነትን ያሳያሉ። ኢትዮጵያውያን መልካቸው ብዙ፣ ውበታቸው ደግሞ ታይቶና ተመርምሮ የማያልቅ ነው። ኢትዮጵያ ውስጥ እጅግ ከፍተኛው ቦታ በሺህ ሜትር ከፍታ የሚገለጹ ቦታዎች ያሉበት ዝቅተኛ ቦታም ያለበት ሀገር ነው። ወደ ሰሜን ተራሮች፣ ወደ ባሌ ተራሮች ወጥተን የምናየውን ከፍታ ወደ አፋር ደግሞ ስንወርድ በዝቅታ እናያለን። እጅግ ሞቃቱ፣ እጅግ ቀዝቃዛው፣ እጅግ ከፍታው፣ እጅግ ዝቅታው እንዲሁም ደግሞ ከዚያም ባሻገር በመካከለኛ ነገር ሊገለጡ የሚችሉ እጅግ አስደማሚ ቦታዎች ኢትዮጵያ ውስጥ አሉ። ኢትዮጵያን አውቀን አንጨርሳትን አይተን አንጠግባት። እነዚህ የቱሪዝም መዳረሻዎች በብዝሃነት ውስጥ የጋራ ሴት የሚገለጥባቸው ብቻም አይደሉም፤ የሰሜኑ ከደቡቡ፣ የምዕራቡ ከምስራቁ ስር መሰረታቸው፣ አንድ ያስተሳሰራቸው ደግሞ ደምና አጥንት መሆኑን ሕያው ምስክር ሆነው የሚያገለግሉ እንጂ። ለምሳሌ የአክሱም ስልጣኔ ውስጥ በጣም ብዙ ህዝቦች ነበሩ። የሮሃ ስልጣኔ ውስጥ የጎንደር ስልጣኔን የሸዋ ስልጣኔን የጅማ ስልጣኔን ወደታች ብትሄድ የከፋን የዳውሮን ስልጣኔ የሃዲያን፣ የጉራጌን፣ የሐረሪን፣ አፋርን፣ ወደ ምስራቅ ስትሄድ የሶማሊ፣ እነዚህም ሁሉ ህዝቦች ስልጣኔ ውስጥ ብትሄድ የሌላ ህዝብ አስተዋጽኦ የሌለበት የለም። የሌላ ህዝብ አስተዋጽኦ ከአንዱ ቦታ ወደ ሌላ ቦታ ቢያንስ በሶስቱ ምክንያቶች ያልሄደ ህዝብ የለም። አንዱ በሃይማኖት ምክንያት ሁለተኛ በንግድ ምክንያት፣ ከዛ ሶስተኛው ደግሞ በተለያዩ የተፈጥሮ ምክንያቶች። ስለዚህ አንድነታችን ህብረ ብሔራዊነታችንን ሳይጠቀልለው፣ ህብረ ብሔራዊነታችን አንድነታችንን ሳይከፋፍለው፣ አንድነቱ የመተሳሰሪያ ጠንካራ አቅም ሆኖ ህብራዊነቱ የልዩ ልዩ ሆነን እንደ ጥለት የመዋቢያ ወይም የተለያየ ጸጋ ባለቤት የመሆኛ ጌጥ ሆኖ የኖርንበት ነው። ለዚህ እውቅና መስጠት ከቅርብ ዓመታት ወዲህ የቱሪዝም ዘርፉን ይበልጥ ለማዘመን በተሠሩ ሥራዎች ከመላው ዓለም የኢትዮጵያን ድንቅ ውበት ለመመልከት የሚከንፉ ጎብኚዎች ቁጥር እየላቀ ቢመጣም ኢትዮጵያውያን ግን የራሳቸውን ውበት በሚገባ አውቀውታል፣ የኅብረ ብሔር ዓይነታቸው ሚስጥርስ አስተውለዋል ወይ የሚል ጥያቄ ይነሳል። ለዚህም ነው ልዩነትን የሚያርቁ ብርታት የሚሆን የኋላ የጋራ ታሪክን የሚያወሱና የኢትዮጵያንን እልፍ ውበት የሚያሳዩ መዳረሻዎችን መመልከት አብሮነትና ፍቅርን ለማጎልበት በመፍትሄነት የሚቀርበው ማሳየት፣ ማስተዋወቅ፣ ስቆ በትህትና እንግዳን አክብሮ ማገልገል ላይ ብዙ ስራ ይጠበቅብናል። እነዚህን ነገሮች ብናሟላ ኢትዮጵያ ከውጭ የሚመጡ ብቻ ሳይሆን በሀገር ውስጥ ቱሪዝም ብቻ ብዙ ሀብት ልታገኝ ትችላለች። ከመቶ ሚሊዮን በላይ ህዝብ ያለበት ሀገር አምስትና አስር ሚሊዮኑ ከክልል ክልል ቢንቀሳቀስ ቀላል የገቢ ምንጭ አይደለም። ከዚያም ባሻገር ደግሞ ባህልን፣ እውቀትን፣ ልምድን ለመወራረስና ይበልጥ ኢትዮጵያዊነትን ለማሳደግም ያግዛል። እነዚህም የኢትዮጵያን ማራኪ የሚዳሰሱና የማይዳሰሱ ቅርሶች ለመመልከት የኢትዮጵያውያን ድንቅ እንግዳ ተቀባይነት ባህል ለሀገር ልጅ ብቻ ሳይሆን ለሁሉም የተረፈ ነው። ተመልካቾቻችን ከዚሁ ጉዳይ ጋር በተገናኘ ተጨማሪ ዘገባ ይኖረናል። እንግዲህ ወንድማማችነትንና መቀራረብን በመፍጠር ህብረ ብሔራዊ አንድነትን ለማጽናት እርስ በርስ መተዋወቅ የሚያስችሉ ሁኔታዎችን ማስፋት የግድ ይላል። የሀገር ውስጥ ቱሪዝም አንዱ የሌላውን ማንነት ባህልና እሴት እንዲያውቅም ይረዳል። ይህ መንገድም ህብረ ብሔራዊ አንድነቷ የተጠበቀ ኢትዮጵያን ለመገንባት ቱሪዝም የሀገረ መንግስት ግንባታ አንዱ አካል አድርጎ መስራት ይጠይቃል ይላል ተከታዩ የባልደረባችን መስከረም ቸርነት ዘገባ። ብዝሐ ማንነት ባህልና ቋንቋ መገለጫዋ በሆነው ኢትዮጵያ ኅብረ ብሔራዊ አንድነቷን አስጠብቆ ለመጓዝ እርስ በእርስ መተዋወቅ ግድ ይላል። ለዚህ ደግሞ የሀገር ውስጥ ቱሪዝም መንገዱ ነው። በሀገራችን የትኛውን አቅጣጫ ብንጓዝ የገዘፈ ታሪክ፣ ማንነት፣ ባህል፣ ቋንቋ እንዲሁም እሴት ያለው ህዝብ አለ። እንደ ኢትዮጵያ ብዝሐ ማንነት ባለበት ሀገር ደግሞ በልዩነት ውስጥ ያለን ውበት በአንድነት ገመድ አስሮ ኅብረ ብሔራዊነትን አስቀጥሎ መጓዝ አስፈላጊ ነው። እኔ ያለኝ የቋንቋ ባህል ሌላ ካለው የቋንቋ ባህል ጋር የማበላለጥ ጉዳይ የለውም። ባህሪው ያንቺን አክብሮ ያንቺን ወዶ በአንቺ ባህል ውስጥ እሱን ከቶ የመኖር እሴት ነው ባህል የሚባለው። ቱሪዝም የሚባለው ቱሪዝም የሚሸጠው እሱ ነው። አንድ ባህል አለ፣ እዛ ባህል ውስጥ የሆነ ባህል ያለው ሰው መጥቶ የዛ ባህል አካል እንዲሆን ማድረግ ነው የሚሰራው። ስለዚህ የሆነ ሰው ከሆነ ቦታ ሲንቀሳቀስ የዛ ልዩነት ባለቤትም ነው የሚሆነው። በልዩነቱ የሚደምቀውም የሚዋበውም እሱ ነው የሚሆነው። ኢትዮጵያ ደግሞ ለዚህ ምቹ ነች። ምክንያቱም በጣም በርካታ ብሔር ብሔረሰቦች፣ በርካታ ቋንቋዎች፣ በርካታ አመጋገቦች፣ በርካታ ስነ ምህዳሮች፣ በርካታ የተለያዩ እሴቶች ያሉበት ነው። እርስ በእርስ በልኳ ለመተዋወቅ ባለፉት ዘመናት ከአንድነት ይልቅ ልዩነት ጎልቶ እንዲወጣም ያደረገ ነው። ይህንን እውነታ ለመቀየር አንዱ የሌላውን ባህልና እሴት አክብሮ እንዲሁም እውቅና ሰጥቶ በልዩነት ውስጥ ለመድመቅና ህብረ ብሔራዊነትን ለማስጠበቅ የሀገር ውስጥ ቱሪዝም ወሳኝ ነው። ልዩነት የመዋብ ምልክት ነው። የሚያሳምረው ደግሞ አንድነት ሲፈጠርለት ነው። ስለዚህ ልዩነታችንን ወደ አንድነት የሚያመጣ ውበት ለመፍጠር ሁል ጊዜ ኢትዮጵያ ያላትን ሴትና ባህል ማየት ስለሚበት መጎብኘት ያስፈልጋል። በዚህ ረገድ በጣም በርካታ ስራዎችን መስራት ይጠበቅብናል። ሰዎች በተለያየ መንገድ ቦታው ላይ ባለመገኘታቸውና ባለማወቃቸው የሚፈጠሩ ነገሮች ሊኖሩ ይችላሉ። እነዚህን ነገሮች ለመፍታትና ለማሻሻል ወደ ተለያየ ቦታ ሰዎች ቢሄዱና ቢመለከቱ የሚደነቁበት፣ የሚያምሩበት፣ የሚደምቁበት እነሱነታቸውን ከፍ አድርገው የሚያሳዩበት፣ የልዩነታቸው ጥሩ ውበት፣ የልዩነታቸው ጥሩ ማማር፣ የእነሱነታቸው መገለጫ እና በእነሱ ውስጥ ያለው እያንዳንዱ ፖይንት ሲገጣጠም ኢትዮጵያ እንደሚሆን የሚመለከቱበት እድል ይፈጥርላቸዋል። በኢትዮጵያ የቱሪዝም ጸጋዎችን በመጠቀም የሀገር ውስጥ ቱሪዝምን በማበረታታት ወንድማማችነትን ለመፍጠር ቱሪዝሙ የሀገረ መንግስት ግንባታ አንድ አካል እንዲሆን መስራት ይጠይቃል። አንዱ የባህል ልማት የቱሪዝም ልማት የህዝቦችን ማቀራረብ፣ ታሪክን ማስተላለፍ፣ እንዲሁም ደግሞ ስራን መፍጠርና ገቢ መጨመር ነው። ዳየሹ የቱሪዝሙ በጣም አኮሞዴቲቭ ነው። በጣም ብዙ የስራ ዕድል ይፈጥራል። በተለይ ለወጣቱ መልቲ ነው። ትራንስፖርቱ አለ፣ ሆቴሉ አለ፣ ቱር ጋይዱ አለ። እነዚህን አንድ ላይ ስለሚያመጣ በደንብ ተጠቅሞ ለምናስበው ሀገር ግንባታ ልንጠቀምበት ይገባል። ባለፉት ስድስት ዓመታት ሀገሪቱ ያሏትን የቱሪዝም ጸጋዎች የመለየትና የማልማት ሥራ እየተከናወነ ነው። ቱሪዝም በሀገረ መንግሥት ግንባታ ውስጥ ሕዝቦችን በማቀራረብ ጉልህ አበርክቶ እንዲኖረው በትኩረት መስራት የሚሻል የኢትዮጵያ የቱሪዝም ታሪክ እንደ ተቋም ካየ ነው ስልሳ ዓመቱ በስልሳ ዓመት ውስጥ ኢትዮጵያ እንዳሰን አልጨረስንም በዛ በመዳሰስ ውስጥ የየራሳችን አሻራዎች አሉ። ከመስህቦቻችን ውጪ ኢትዮጵያ እንግዲህ ቱሪዝም ከተባለ ባህሉ አለ፣ ስልጣኔው፣ ታሪኩ ካልቸሩ ማአት ነገሮች ናቸው። ኢትዮጵያ ሰፊ ሀገር ናት። የብዝሃ ባህል የብዝሃ ህዝቦች ሀገር ናት። እና ይሄ ኢትዮጵያ በአገረ መንግስት ግንባታ ውስጥ ለምታስበው ለወል ትርክት ለምንለው የጋራ ትርክታችን በማጠናከር ውስጥ የራሱ ሚና ይጫወታል። እዛ ሚና ውስጥ እንግዲህ ይሄ በቱሪዝም የምናገኛቸው በተለይ አሁን የተጀመሩ ለምሳሌ መስከረም ውስጥ የምናደርጋቸው የብሔር ብሔረሰቦች በዓላቶች የራሳቸው ሚናዎች ያጥጡ። እሱን በደንብ ተቋማዊ አድርጎ ህብረ ብሔራዊ አንድነቱን በጠበቀ መልኩ ለወል ትርክት በመጠቀም የአገረ ግንባታ ውስጥ የራሱ ሚና እንዲጫወት ማድረግ የተፈለጋል። ቱሪዝም ህዝቦችን ያቀራረባል። አብሮነትን፣ ወንድማማችነትና አንድነትን ያጎለብታል። ህብረ ብሔራዊ አንድነቷ የተጠበቀ ኢትዮጵያን ለመገንባት እርስ በእርስ መተዋወቅ አንደኛው የሌላኛውን ባህል አውቁና እውቅና ሰጥቶ በህብረ ብሔራዊ አንድነት ውስጥ መድመቅ ጊዜው የሚጠይቀው ጉዳይ ነው። ለዚህ ደግሞ የሀገር ውስጥ ቱሪዝምን ማሳደግ ያስፈልጋል። ተመልካቾቻችን እዚሁ ጉዳይ ላይ ተጨማሪ ማብራሪያን እንዲሰጡን እንግዶችን ጋብዘናል። እንግዳችን በወላይታ ሶዶ ዩኒቨርሲቲ የጂኦግራፊ ትምህርት ክፍል መምህርና ተመራማሪ ዶክተር ተገኝ በርገኔ ከወላይታ ሶዶ ስቱዲዮ ይገኛሉ። እንዲሁም ደግሞ እዚህ ስቱዲዮችን አስጎብኝና የቱሪዝም አማካሪ የሆኑት አቶ አሸናፊ ካሳን እዚህ ስቱዲዮችን ጋብዘናል። ሁለታችሁንም ስለ ጊዜያችሁ እጅግ አድርገን እናመሰግናለን። ጥያቄያችንን ወደ ወላይታ ሶዶ ስቱዲዮን ውሰደው ና እንግዲህ፣ ዶክተር ኢትዮጵያ ያላትን ሀብት ለመጎብኘት የሚደረግ እንቅስቃሴ አለ፣ በተለይ የሀገር ውስጥ ቱሪዝሙን በማነቃቃት በኩል ማለት ነው። በብሔር ብሔረሰቦች ብዛሃነት ውስጥ ያለውን አንድነት ለማጠናከር ምን አይነት እድል ይፈጥራል ማለት ይቻላል? እሺ፣ አመሰግናለሁ ስለተሰጠኝ እድል ይሄ በኢትዮጵያ ውስጥ ያሉ የባህልም ሆነ የተፈጥሮ ሀብት የቱሪዝም መስህብ ማዕከላትን መጎብኘት የእርስ በርስ መተዋወቅን በመፍጠር አንድነትን ይፈጥራል። የባህልና የእውቀት ሽግግር ሁሉ እንዲካሄድበት ትልቅ እድል የሚፈጥር አጋጣሚ ነው የሚሆነው። ከዚህ የተነሳ የኢኮኖሚ መነቃቃትም ይነሳል። ምክንያቱም በዚህ እንቅስቃሴ ጉብኝት ለማድረግ በሚደረገው እንቅስቃሴ ውስጥ ጎብኚዎች እንቅስቃሴ ብቻ ሳይሆን የሚታየው እነኚህ ጎብኚዎችን ለማንቀሳቀስ የሚደረገው የትራንስፖርቴሽን ሴክተር፣ እንደገና ደግሞ በመስተንግዶ ሴክተር ላይ የተሰማሩ አካላት፣ አስጎበኚዎች እነኛ አካላት ሁሉ የሚሳተፉበት ከመሆኑ ጋር ተያይዞ የኢኮኖሚ ኢንተርዲፐንደንስ የሚፈጠርበት አጋጣሚ ነው የሚሆነው ና ከዚህ የተነሳ እርስ በርስ እጅግ መተዋወቅ፣ አንድ መሆን፣ ማህበራዊ ርቀት ሳይኖር አንዱ ሌላውን አውቀውት ይልቁን በሃርሞኒ፣ በደስታ፣ በፍቅር መኖር የሚቻልበትን እድር የሚፈጥር ትልቅ አጋጣሚ ነው ተብሎ ሊታሰብ የሚችለው። መልካም ዶክተር ወደ እርስዎ እንመለሳለን። አሁን ደግሞ አዲስ አበባ ስቱዲዮ ወደሚገኙት አቶ አሸናፊ ካሳ ጥያቄያችንን ወስደን። አቶ አሸናፊ እንግዲህ ቀደም ሲል ዶክተር ሲያነሱት የነበረው ጉዳይ እንደተጠበቀው ሆኖ በኢትዮጵያ ያለውን ብዝሃ ማንነትና አመለካከትን በማስተሳሰር ረገድ የተፈጥሮም ሆነ የባህል የቱሪዝም መስህቦቻችን ያላቸው ሚና ምንድን ነው? እንዴት ስልንጠቀምባቸው ይገባል? እንግዲህ ኢትዮጵያ አይነተ ብዙ መዳረሻ ያላት ሀገር ከሚባሉ ዓለም ውስጥ በጣም ጥቂት ሀገሮች መካከል አንዷ ነች። እነዛ እንዲሆኑ ካስቻሉ መካከል የብሔር ብሔረሰቦች ያላቸው ባህል፣ ያላቸው ተፈጥሯዊ ውበት በየ አካባቢ ያለው ነው እና እነዚህ ነገሮች ምን ያክል ፋይዳ አላቸው የሚለውን የመጀመር አንደኛው እርስ በርስ እንድንረዳዳ ማን ምንድን ነው የሚለው ማን ጋር ምን አለ፣ ከዛም ባሻገር ደግሞ እዛ ሀገር ያለው ወደ እኔነት ስሜት እንዲመጣ ያደርጋል። እንደ አንድ ምሳሌ ላነሳ የምችለው ለምሳሌ ዳንጉዛ የምንለው ሊኖር ይችላል። ወይ ወላይታም ወይም ጋሞ ላይ የምታየው ባህል አልባሳት አለም እሱን አሁን እዛ ሄደህ እንትን ስታደርገውና ሴንስ አድርገው ለምሳሌ አሜሪካ ላይ ወይ ዩሮፕ ላይ ስትሄድ ደግሞ ያንን ነገር ስታየው የእኔ ብለህ ነው እንጂ የወላይታ ወይም የጋሞ ወይም እንድትለው አያደርግም። ያን እንዲ እንድታደረግ የሚያደርግህ ግን እዚህ ያለውን ስትረዳውና ወደ እኔነት ስታመጣው ነው። ይሄ ማለት ምንድ በሌላ ቋንቋ የናሽናል ፕራይድ ብሔራዊ ክብርን አንድነትን እንዲያመጣልህ ያስችላል ማለት ነው። ያ እንዲሆን ግን ባህሎችን ወይ ደግሞ ባህል ውስጥ የሚገኙ በርካታ ዘርፍ ያላቸውን ተፈጥሮዎችንም እነዛን ነገሮች ማወቅና መረዳት ይረዳል። ለዚህም ደግሞ ከሚዲያ ባሻገር በቦታው ላይ ሄዶ መጎብኘት፣ ማየት፣ መረዳት፣ ኤክስፒሪየንስ ማድረግ ይበልጥ ይሄን ነገር እንድትረዳ ያደርጋል። ይሄ ሲሆን ደግሞ ቅድም ዶክተር እንዳሉት መጨረሻ ላይ ኢንድ ላይ የሚመጣው የኢኮኖሚካል ቤኔፊት እንዲኖር የስራ እድል እንዲፈጠርለት የሚያደርግልን ነው። ከዛም ባሻገር ደግሞ እዛ ያለው ሰው ደግሞ ሌላ ሰው መጥቶ ያንን ነገር ሲያከብለት ሎካል አይደንቲቲውን ማለት በራሱ ባህል በራሱ እንዲኮራ እንትን እንዲያደርግ ያደርገዋል ማለት የራሱ ሴንስ ኦፍ ቢሎንግንግ እነሱ በጣም እየዳበረ እንዲሄድ ያደርጋል። ያም ሆነ ማለት ደግሞ ምንድን ነው ያንን ካልቸር ያንን ባህል ደግሞ ፕሪዘርቭ እንዲያደርግ ያደርገዋል። አሀ ለካ ዋጋ አለው ይለዋል ን ያንን ነገር እየሰራ ወይ ወደ መሸጡም ፕላስ ደግሞ ወደ መጠበቁም እንዲሄድ ያደርገዋል። እና ይሄ ሁላ ሲሰበሰብ ግን ሰዎች ወይ ደግሞ በብሔር ብሔረሰቦች መካከል መረዳዳቱ በሚፈጠርበት ጊዜ ለናሽናል ፕራይድ የኔነት ስሜት እንዲመጣ እዚህም እያለን ከሀገር ብንወጣ በውስጣችን እንዲሰርጽ ያደርገዋል የሚል እምነት አለ። መልካም ለአቶ አሸናፊ ወደ እርስዎ እንመልሳለን። አሁንም ወደ ወላይታ ስቲዲዮን ሄድና ዶክተር ተገኝ በዛ ያሉ ዶክተር ተገኝ እንግዲህ ቀደም ሲልም እያነሱት ነበረ፣ የሀገር ውስጥ ቱሪዝም አሁን ላይ ያደገ መምጣቱ ማህበራዊ ተሰሰርንና አብሮነትን ለመገንባት ያለው ሚና እንዴት ይገለጻል የሚለውን እስኪ በዚህ ጉዳይ ላይ ትንሽ ማብራሪያ ይስጡን። እንግዲህ እንደገለጽኩት ነው። ይሄ የሀገር ውስጥ የቱሪዝም ሴክተር በጣም ማሳደግ የዚህ እድገት እጅግ በጣም ሰፊ የሆነ ሚና ነው የሚኖረው። በነገራችን ብዛሃነት ወይም ልዩነት መኖር ችግር ሳይሆን ይልቁን ኮምፕሊመንት የሚያደርግ አንዱ ላይ ያለው የእውቀት ጉድለት፣ የተግባር ጉድለት ቢኖር ያንን ሼር የሚደራረጉበትና አንዱ ሆኖ ገንብቶ ትልቅ ሀይል ለማደራጀት የሚያስችል አቅም እንጂ ልዩነት ብዙ ጊዜ እንደ ችግር የሚታይበት አጋጣሚዎች ምናልባት በጣም ሚስ አንደርስታንዲንግ ነው የሚሆነው። በተፈጥሮ በነገራችን አንዱ ሆኖ ያላስገኘው ፍጥረታትን አንዱ ነው ያላስገኘበት ምክንያት ምንድን ነው የሚለውን ነገር በደንብ ራሳችን መጠየቅ፣ መመራመር ስንችል ምላሽ በቀላሉ ማግኘት እንችላለን። ስለዚህ ልዩነት መኖር ብዙ የእውቀት ሽግግሮች ሁሉ አንድ ቦታ ላይ ሊገኝ የሚችለው እውቀት፣ ብስለት፣ ችሎታ ሌላ ቦታ ላይ ላይኖር ይችላል። የተለያየ አሁን እንግዲህ ስፐሲፊካሊ በዝርዝር ስለማናወረው እንጂ በጣም ሰፊ ነገሮች ሊነሱ ይችላሉና እና እነኚህ ነገሮች ሁሉ አንዱ ሌላውን ሊሚገነባ አንዱ ያጣውን ሌላው ማወቅ የሚችልበት እንደዚሁ ስለሚያደርግ እጅግ በጣም በዚሁ ረገድ በተለይ የቱሪዝም ሴክተር ላይ እንቅስቃሴ ከቦታ ወደ ቦታ በሚደረግበት ጊዜ በተለይ በአካል ቀርቦ ከዛ ሶሳይቲ ጋራ የሶሳይቲውን ካልቸር ሊሆን ይችላል። በአካባቢ ላይ ያለውን ናቹራል ቢውቲ ሊሆን ይችላል። ያንን በሚታይበት ጊዜ ላይ ፊዚካል ኮንታክት ይፈጠራል። ፌስ ቱ ፌስ ነው ኮሚኒኬሽኑ። በዛ ጊዜ እጅግ በጣም ፍቅሩ ያዩትን ነገር ማድናቅ ይመጣል። ያደነቁት ደግሞ የራስ አድርጎ መቀበል ይመጣል። በነገራችን አንድ ነገር ከአድናቆትና ከመውደድ ሲጀምር ያንን ነገር ወደ መሆን ነው እየተቀየረ የሚመጣው። ስለዚህ የራስ የሚል ሀሳብ ቅድም ወንድማችን እንደጠቀሰው የራስ አድርጎ የራስ ባህል አድርጎ የራስ ሀብት አድርጎ የመቀበል ነገር ይመጣል እና ይሄ የናሽናል ኢንተግሪቲ አንድነትን በመፍጠር አንድ ላይ ትልቅ ኃይል ይፈጥራል። ፍቅሩን ይፈጥራል። መተዛዘንን ይፈጥራል። ስለዚህ ኢብን ጋፖች በሚኖርበት አካባቢ አንዱ ሌላውን ለማገዝ ለመረዳዳት የሚያስችል እንጂ ዲስታንስ እንድፈጠር በፍጹም እድል የሚፈቅድ አይደለም። ስለዚህ ከዚህ አንጻር ሚናው በጣም ከፍተኛ ነው። ቅድም እንደተበለው የኢኮኖሚ ሰክሽን ብቻ አይደለም። በጣም አንድነትን መተዋወቅን በመፍጠር የሀገር ክብርን ለማረጋገጥ የሚያስችል ትልቅ ቦንዴጅ የሚፈጥር ስለሆነ ከዚህ የረገድ አንጻር ሚናው እጅግ ሀገርን ለመገንባት ለመበልጸግ በእውቀት በክህሎት የዳበረ ሶሳይቲ ለማውጣት ሚናው በጣም ከፍተኛ ነው የሚል አስተያየት ለመስጠት ነው። ግሩማስ አሸናፊ ወደ እርስዎ እንምጣና ኢትዮጵያ እንግዲህ ብዙሃ መልክ ነች። ብዙሃ መልክ ነች ስንል ያለው ህብረ ብሔራዊነት ነት በጣም የተለያየ መልክ ያለው ነው። ተፈጥሮን ስንመለከተው ከዳሎል ከኤርታሌ ጀምረን እስከ ራስ ደጀን ድረስ ወይም እስከ ራስ ዳሽን ድረስ ያለውን ከፍታ ሁሉን አቀፍ የሆነ መልክዓ ምድር የያዘ ነው። እነዚህ ሁሉ ነገሮች ስንመለከታቸው አንዳችን ሌላኛውን ለማየት ለማወቅ እድል እንዲኖረን እድል ይሰጠናል። ሆኖም ግን በተለያየ አጋጣሚ ጠቅላይ ሚኒስትር አብይ አህመድ እንደሚያነሱት ከመቶ ሚሊዮን በላይ ህዝብ ያለን ይህን ያክል የቆዳ ስፋት ያለን ብዝሃ ባህል፣ ብዝሃ ታሪክ፣ ብዝሃ ማንነት ኖሮን ከቦታ ቦታ ግን እርስ በርስ ተንቀሳቅሶ አለመጎብኛኘት፣ አለመተዋወቅ፣ አለማየት ነገሮች አሉና ይህንን መቀየር ያስፈልጋል የሀገር ውስጥ ቱሪዝም ላይ መስራት ያስፈልጋል ሲሉ ነበር እና እነዚህ እሳቤዎች አጠቃላይ ለሀገረ መንግስት ግንባታው ቱሪዝሙ ለህብረ ብሔራዊ አንድነቱ ምን አበርክቶ እንዲኖሩ ያስችሉታል። ቱሪዝም እኔ በግል የማምነው ነገር የመጻ የኢትዮጵያ ተስፋ ቁልፉ ቱሪዝም ላይ እንዳለ አምናለሁ። በጊዜ ሂደት የሚገለጹ ነ። ምክንያቱም በቱሪዝም ትንሽ ቦክስ ይቅርና የክልል የሪጂናል እንትኑ ራሱ አይበቃህም። ምክንያቱም አንዳንዴ ሰፍቶ የሚሄድ አለ። ወደ ኤርትራ ሊሄድብህ ይችላል፣ ወደ ጅቡቲ ሊሄድብህ ይችላል። ሰፋ ያለ ነው እንትኑ ስኮፕ፣ ወይ ደግሞ ምህዳሩ እዛ ላይ ያለው እና በቱሪዝም ለምሳሌ እኔ ቦንጋም፣ የሆነ ጅጅጋ፣ መቀሌ፣ የሚሆን ሞያሌ በፍሪደም ሄደን ነው የምንንቀሳቀሰው። ፕላስ ደግሞ እዛ ጋር ያለውን ነገር የምንረዳውን ሌላኛው ላለው ጋር እንገልጻለን። ይሄ እኮ እዚህ ጋር ካለው ባህል ጋር ይመሳሰል ወይ ደግሞ እዚህ የሆነ ደግሞ ይህን ነገር ስታይ ይሄ ይሄ ይሄ የሚል ነገር አለ። ይሄ ግን ምንድነው እኛ ኤክስፖሩ ስላለን በስራ አጋጣሚ ስለምንንቀሳቀስ ነው። ይሄ ሌላውም ሰው ግን በዚህ መልኩ መንቀሳቀስ እንዳለበት አምናለሁ። እንዲንቀሳቀስ የሚያስችሉ መሰረታዊ የሆኑ ነገሮች ግን ድግም መሟላት አለበት። ለምሳሌ ከጸጥታ ጋር በተያያዘ ኢኮኖሚካሊ የምትሄድባቸው ደግሞ ቦታዎች አፎርደብል መሆን መቻል አለባቸው። ብዙ የኛ በተለይ በቱሪዝሙ ላካ ዶሜስቲክ ቱሪዝም ትንሽ ያዝ የሚያደርገው አፎርደብል የሆኑ ነገሮች አይደሉም። እንኳን ከአዲስ አበባ ወታለም አዲስ አበባ ውስጥ አንዳንድ ቦታዎች ላይ ትንሽ ዋጋችን፣ ፕራይሲንግ ፖሊሲ ስለሌለ ዝም ብሎ ግምታዊ ነገር ስለምንሄድ እዚህም ያለው ሰው እንኳን እዚሁ ቅርብ መንቀሳቀስ ያቅቷል። እንደ አንድ ምሳሌ ብነግረህ ነፃ የሆነ ቦታ ለምሳሌ አድዋ ሙዚየም ስትሄድ ቅዳሜና እሑድ ክራውድድ ነው። ነፃ ስለሆነ ብቻ አይደለም፣ ነፃ የምትለዋ ነገር ስለሚያመጣ ግን እዛ ጋር ወላጅ ከቤተሰቦቹ ጋር ሲመጣ ብዙ ነገር ይከፍላል፣ ብዙ ነገር ያወጣል። አስቀድመ ግን ዋጋ ስተምንና የሆነ ነገር አሁን ደም ደም ትንሽ የሚያስፈራ ነገር ሆናል። አስር ዶላር አምስት ዶላር ሁለት ዶላር እያርክ ስትሄድ ሰው ከመጀመሪያውኑ እንትን እንዳያደርግ ያደርገዋል። ነፃ ስትለው ግን ነፃ ብቻ አይደለም እዛ ጋር ሲመጣ እና እንዲበረታታ ጉዞዎች እንዲበረታቱ የሚያደርጉ ነገሮች የሚያስችሉ እንዳልኩ፣ ከጸጥታ ጋር ከተለያዩ ነገሮች ጋር ከኢኮኖሚ አፎርደብል የሆነች ጋር ያስፈልጋል። እነዚህ በሚኖሩበት ጊዜ አንዳንዴ አንዴ እንደ ባዕድ የምታያቸው ነገሮች ያህ እኮ የእንትን ባህል ነው ይሄ እኮ የእንትን ነው አንዳንዴ ከሃይማኖት ጋር ታያይዘዋል። አንዳንዴ ከባህል ጋር እያያዝክ የምትገፋውን ነገር ወደ አንተ ታመጣዋለህ። ቶለረንስ እንድትሆን ያደርግሃል ማለት ነው። ኦ ይሄ እሱ ነው ለካ፣ ያንተን እንደሚነት አከብርልሃለሁ ማለት ነው። ቱሪዝሙ በጣም ከፍተኛ ቀደም ያልኩ ነው፣ ቁልፉ ለኢትዮጵያ ቀጣ ያለውን ነገር ላይ ቁልፍ ቱሪዝሙ ላይ አለ። በደንብ ነርቸር ካደረግነው በደንብ ካሳደግ ነው ውስጡ ላይ አቅም ያለውን መጠቀም ከቻለን ቱሪዝም ባለሙያው ደግሞ እናንተ ጋሲ ምን አለ፣ በምን አይነት መልኩ ታዩታላችሁ? እንዴት አድርገን ለአገር መንግስት ግንባታ ሊረዳን ይችላል? እንዴት አድርገን ለጋራ መረዳዳት ያግዘናል ቢባል ብዙ ነገሮች ማውጣት ይቻላል። ከዛ ውስጥም ደግሞ እኛ እንዳልኩ ነው በነፃነት የምንሄድባቸው ቦታዎች ላይ ሌላውም ሰው ደግሞ እንደዚህ ትራቭል አድርጎ እንዲሄድ አንደርስታንዲንግ እንዲሆን፣ በሃይማኖትም ሊሆን ይችላል፣ በባህሉም ሊሆን ይችላል፣ በተለያየ ነገር እንዲያደርግ ያስችለዋል የሚልነት ። ስለዚህ ክበብ አካባቢ ትምህርት ቤቶች ላይ ብዙ ጊዜ የምናያቸው ግን ቱሪዝም አሁን እሷን መናገር ፈልጋለሁ። ቱሪዝም በክበብ አይደለም፣ ቱሪዝም ክፍል መደራጀት አለበት። አሁን ትምህርት በትምህርት ተቋማት በትምህርት ቤቶች የአገርን ውቅ ነው መሆን የለበትም ያፓርት አልፏል። አሁን ቱሪዝም ኢትዮጵያ ውስጥ ከቱሪዝም ሚኒስቴር ከተደራጀ በኋላ ወደ ቢዝነስ ወደ ኢኮኖሚ ዘርፍ አድጓል። ስለዚህ ወደ ኢኮኖሚ ዘርፍ ካደገ እዛ ውስጥ ስራ እድል ለመፍጠርም ከዛ ውስጥም ደግሞ ተማሪዎች በዚህ ስራ ላይ ለምሳሌ ሸራተንን የሚያስተዳደር ሄልተንን የሚያስተዳደር ከውጭ እያመጣን አሁን ያለን ያንን ነገር ለመተካት ቱሪዝም በክፍል ደረጃ ቱሪዝም ክፍል ተብሎ መቋቋም አለበት፣ በየትምህርት ቤት ውስጥ እዛ ውስጥ እንቅስቃሴ ዩኒቨርስቲዎች ያሰለጥናል ግን ከስር ከመሰረቱ በየትምህርት ቤቱ አገርን ወቅ ክበብ በሚባል የጉብኝት ብቻ ሰው ቱሪዝም ብሎ ምክንያቱም እዛ ውስጥ ቱሪዝም ስትል የግንዛቤ መስጠቱን ይኖረዋል። አሁን ለምሳሌ እንደውም ሶሻል ስተዲ ላይ አሉ፣ የተወሰነ ታሪኮችን፣ መስህቦች የሚያስተዋወቅ እንደ ክፍል ሲደራጅ ግን በትምህርት ሚኒስቴር ውስጥ ወይም በትምህርት ቤቶች ውስጥ እያደገ ይመጣል። ይሄ አገርን ወቅ አንዱ መገለጫው ነው፣ ሄዶ ማየት ነው። መጀመሪያ ግን ግንዛቤውን መፍጠር ከስር ከመሰረቱ ልጆች ላይ መስራት ከተቻለ ያው ሀገር ላይ መስራት ነው ተብሎ ስለሚታመን ነው። ቀደም ሲልም ጥሩ ሀሳብ አንስተው ነበር አቶ አሸናፊ። በተለይ ነጻ የሆነ የክፍያ ስርዓትን ከማድረግ ውጭ ደግሞ ምናልባት እነዚህ ገቢዎች ደግሞ ሌላ የሆኑ የቱሪዝም መስህቦችን ለመስራት የሚያገለግሉ ናቸው። ነገር ግን በወር አንድ ጊዜ የነፃ ክፍት ቢደረግ ሰው ሀገሩን የማወቅ ፍላጎቱም ይጨምራል አንደኛ። ሁለተኛ፣ የክፍያ ስርዓቱ መግቢያው ብቻ ነፃ መሆኑ ሳይሆን እዛ አካባቢ ያሉ ፋሲሊቲዎችን ደግሞ ሲጠቀሙ ኢኮኖሚው በዛው ልክ መነቃቃትና መጎልበቱን ይቀጥላል የሚለው ነው። በጣም ቆንጆ ቆይታን ያደረግ ነው። አስጎብኝና የቱሪዝም አማካሪ የሆኑት አቶ አሸናፊ ካሳ እዚህ ስቱዲዮ ሀሳብም አስተያየታቸውንም ሰጥተውናል። እንደዚሁም በወላይታ ሶዶ ዩኒቨርሲቲ የጂኦግራፊ ትምህርት ክፍል መምህርና ተመራማሪ ዶክተር ተገኝ በርገኔም እንደዚሁ አብረውን ሀሳብም እያጋሩን ቆይታ ስላደረጋችሁ ሁለታችሁንም እጅግ በጣም እናመሰግናለን። ጥሩ ቀን ይሁንላችሁ።